ኢትዮጵያውያን የድል ቀንን ስናከብር በአባቶቻችን ታሪክ በመኩራራት ብቻ ሳይሆን በዘመናችን የሚታወስ ድል በማስመዝገብ መሆን ይገባዋል ሲሉ የኢፌዴሪ ፕሬዝዳንት ታዬ አፅቀስላሴ ተናገሩ። 84ተኛው የአርበኞች የድል ቀን በአዲስ አበባ አራት ኪሎ የድል ሐውልት በድምቀት ተከብሯል። ሰለሞን አሰፌ ተጨማሪውን ይዟል። እኛ ኢትዮጵያውያን የታላቅ ሀገር ታላቅ ሕዝቦች ነን፣ ድል ማድረግ ደግሞ የእኛ መገለጫ ነው ይላሉ በ84ተኛው የአርበኞች የድል በዓል ላይ ያገኘናቸው የበዓሉ ታዳሚዎች። ድል መስራት፣ ድልን ማክበር ከእኛ ይጠበቃል። ለቀጣዩ ትውልድ ደግሞ አገራዊ አንድነትን የሚዘክሩ አብሮነትንም የሚያጠናክሩ የድል ታሪኮችን ማስመዝገብ ከእያንዳንዳቸው እንደሚጠበቅ ሃሳባቸውን አጋርተውናል። አባቶች ብዙ ክፍያ ከፍለው ያቆዩት አገር ላይ ነው የቆም ነው ዛሬ እና እነሱ ለከፈሉት መስዋዕትነት ትውልዱ ዋጋ ሊሰጥ ይገባል። ብሔራዊነትን ማጠንከር ይገባዋል፣ ቃል ኪዳንም ማክበር መማር ይገባዋል። ለትውልዱ ማስተላለፈው መልእክት ዛሬ ከልብ ነው የተደሰትኩት። ምክንያቱም 84 ዓመት በድል ማክበር ማለት ቀላል አይደለም። እኛ ደግሞ የታሪኩ ባለቤትና ተዋናኝ አርበኞች ስለሆነ ይሄ መቀጠል ያለብን አርበኝነት። በመሰረቱ በቅብብሎች የሚካሄድ ነገር ነው። አርበኝነት የአሸናፊነትና የድል አድራጊነት ተምሳሌት ነው ያሉት ሜጀር ጀነራል እንዳልካቸው ወልደ ኪዳን፣ ለሀገር የሚሰጥ ፍቅርን ማጠናከር፣ በተለይም ኢትዮጵያ እንደ ሀገር በድልና በስኬት የመጣችበትን መንገድ ማስቀጠል ከአሁኑ ትውልድ ይጠበቃል፣ እኛም የአባቶቻችን ልጆች ነን ብለዋል። አርበኝነት ሀገር በችግር ውስጥ በወደቀችበት ጊዜ ወይም በቁርጥ ቀን የቁርጥ ቀን ሰው ሆኖ መገኘትን የሚጠይቅ አገር ወዳድነት ከሚገለጽባቸው መንገዶች አንዱ የሆነ የኢትዮጵያን ተጋድሎ እሴት ነው ስለሆነም ይህ ዕለት ኢትዮጵያን ለነፃነታቸው ለሉዓላዊነታቸውና ለብሔራዊ ክብራቸው ሲሉ በዱር በገደሉ መስዋዕትነት መስዋዕት የሆኑበትን ተጋድሎ የምናስታውስበት ዕለት በመሆኑ መከላከያ እንደ ተቋም ለዚህ ዕለት ትልቅ ክብር ይሰጣል። የዘመናት ታሪክና ድልን ማስቀጠል የትውልዱ ኃላፊነት ነው ያሉት የኢትዮጵያ ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ፣ ትውልዱ ታሪኩን መጠበቅ ለታሪክ ዋጋ መስጠት እንዳለበትም ሀሳባቸውን ገልጸዋል። የዛሬ ሚያዝያ 27 የድል በዓል በሀገር ነጻነት ለመኖር ራሷን ያጸናችበት ልዩ የድል በዓል ቀን ነው። የዚህን ዘመን እድል ወጣቱ አይኑን ገልጦ በማየት እንዴት ለእድገት ይዘጋጅ፣ እንዴትስ ይህችን ሀገርና የገዛ ሕይወቱን በማሻሻል የማያደራድርና የተከበረ ትውልድ ይሁን የሚል ሀሳብ ሸክም አለብን። እንዲህ ካለው አቀራረብ የተነሳ ያለ ማህበረሰብም በቀላሉና ምቹ በሆነ ሁኔታ ታሪካችንን ለማግኘት እድል ያገኛል ብለን እናምናለን። የፌዴሪ ፕሬዝዳንት ታዬ አፅቀስላሴ ድልን የምናከብረው በድል ላይ ቆመን ነው። ትውልዱ ድልና ታሪክ ሰሪ ሆኖ እንዲቀጥል ማድረግ ከእያንዳንዳችን ይጠበቃል። የትውልዱን የድል ሰሪነት ደግሞ ታሪክን በማስተማር ልናጸናው ይገባል ሲሉ በበዓሉ ላይ ሀሳባቸውን ገልጸዋል። ከኢትዮጵያውያን አርበኞች የምንማረው ለሀገራችን ያለንን ፍቅር፣ ለብሔራዊ ነጻነታችን ያለንን ቀናይነት፣ ሀገራዊ ሉዓላዊነታችንን ለማስከበር ያለንን ቁርጠኝነት እና እንደ ሀገር ለራሳችን የምንሰጠው ክብርን ነው። በዚህ ታላቅ የድል በዓል የምንዘክረው የሰላምንና የእድገትን አሸናፊነትና ድል በመሆኑ የኢትዮጵያን እድገት እንቅስቃሴ ማቆምም መግታትም የሚፈቀድ ተግባር አይሆን። ስለዚህ የኢትዮጵያን ሕዝብ ሀሳብ የሚጋፋ የሚያዘገይ በኢትዮጵያ ላይ የሚመሳጠር ሁሉ ማሰብና ማስተዋል ደግሞ ማሰላሰል